ጀሲካ ዋንግስና ሚርና ሳሊህን ለአመታት የጽና ጓደኝነትን መስርተዋል። ትውቃቸው የሚጀምረው በአውስትራሊያ ሲድኔ የኮሌጅ ተማሪ እያሉ ነበር። የፖሊስ የምርመራ መዝገብ እንደሚያሳየው ጀሲካ በጓደኛዋ ሚርና በጣም ትቀናባት ስለነበር ለማሰብ የሚከብድን የሞት ድግስ አዘጋጅ አንድ ቀን በኢንዶኔዥያ ዋና ከተማ በአንድ ካፌ ውስጥ ሻይ ቡና ሲለው ሳናይድ የተባለውን መርዝ ጀሲካ የጓደኛዋ ቡና ላይ ጣል አድርጋ ቆንጆዋ ጓደኛዋ ስትሞት እጇን ድረቷ ላይ አድርጋ ትመለከታት ነበር። ጀሲካ ከጓደኛዋ ጋር ሻይ ቡና ስትል በደህንነት ካሜራ ውስጥ ትታያለች። ይህ ምስል እንደ ማስረጃ ይቆጥርልኝ ሲል ፖሊስ ፍርድ ቤት አቅርቦታል። በደህንነት ካሜራ የተቀረጸው የቪዲዮ ምስል እንደሚያሳየው ከሆነ ሚርና ቡናዋን አንድ እንደተጎነጨች ዝልፍልፍ ብላ ስትወድቅ ትታያለች። ጓደኛዋን በመግደል ክስ የተመሠረተባት ጀሲካ በበኩሏ ምንም ሳይመስላት ዘና ብላ ትመለከታታለች። የሟች ሚርና መንትያ እህቷ ሞቷ አሁንም ድረስ እውነት እንደማይመስላት ትናገራለች። የጓደኛ ማቾች ጉዳይ በመላ ኢንዶኔዥያ መነጋገሪያ ከሆነ ሰንባብቷል። የፍርድ ሂደቱን በቀጥታ የቴሌቪዥን ስርጭት ይመራ የነበረው ታዋቂው ዜና አንባቢ ቲሞቲ ማርቦርን የወጣቶቹ ታሪክ ፊልም እንጂ እውነተኛ ታሪክ አይመስሉም ሲል በመገረም ይናገራል። ሁሉም ነገር የሚጀምረው ከስምንት ዓመት በፊት ሁለቱም ወጣቶች ከትውልድ ሀገራቸው ኢንዶኔዥያ ወደ አውስትራሊያ ሲድኔ ባቀኑበት ወቅት ነው። እጣ ፋንታ ሁለቱን ብሊብሊዩ ዲዛይን ኮሌጅ ውስጥ አገናኛቸው። በኮሌጅ ቆይታቸው ካፈሯቸው የቅርብ ጓደኞቻቸው መካከል ጅምስና ፓዊ ተጠቃሾች ናቸው። ከነበራቸው ቅርበት አንጻር ጀሲካ ሰውን ትገድላለች ብለው አስበው እንደማያውቁ ወጣቶች ይናገራሉም። የኮሌጅ ትምህርታቸውን ካጠናቀቁ በኋላ ጀሲካ በዚያው በሲድኒ መኖር ስጀምር፣ ሚርና ከፍቅረኛዋ ጋር ወደ ትውልድ ሀገሯ ኢንዶኔዥያ ተመለሰች። ከቁንጅናዋ ባለፈ ሕይወት ላይ የነበራት አመለካከት በፍቅሯ እንደወድቅ አድርጎኛል የሚለው ያኔ ፍቅረኛዋ ኤሪፍ ሰማኮ ነው። ሚርና ከሞቷ ከሁለት ዓመት በፊት ለሽርሽር ወደ ሲድኒ በተመለሰችበት ወቅት ከቀድሞ የኮሌጅ ጓደኛዋ ጄሲካ ጋር ተገናኝታ ነበር። ማች ሚርና እጅግ በጣም ሲበዛ ግልጽ ናት። በወቅቱ የጓደኛዋ ጄሲካ ፍቅረኛ የነበረውን ወጣት ጠንቅቃ ታውቀው ስለነበር ሕይወትሽን ያበላሽብሻል፣ ከዚህ ሰው ጋር ያለሽን ግንኙነት ቶሎ ለማቆም ሞክሪ ስትል ምክሯን ለግሳት ነበር። ጀሲካ የጓደኛዋ ምክር በጣም አበሳጭቷታል። ጓደኛዋ ሜርና በተቀመጠችበት በጥድፊያ ሬስቶራንት ውስጥ ጥላት ወጣች። ከዚህ ጊዜ ጀምሮ ይላል ፍቅረኛዋ ኤሪፍ ጀሲካን በጣም ፍራቻት፣ ብቻዋን ለማግኘት አትሞክርም ነበር። ጀሲካ ባህሪዋ አስቸጋሪ ነው። ራሷን ለማጥፋት ተደጋጋሚ ጥረት አድርጋለች። አንድ ወቅት ጠጥታ በማሽከርከር ከፍተኛ ንብረት ያወደመችበትና እሷም ከሞት የተረፈችበት አጋጣሚ ከዋነኞቹ መካከል ተጠቃሽ ነው። ሌላው በጀሲካና በሚርና መካከል ያለውን ጥላቻ ይበልጥ ያባባሰው ሚርና የልጅነት ፍቅረኛዋን ኤሪፍ ሰማካውን ስታገባ በሰርጓ እንድታደም አለመጋበዟ ነው። ምንም እንኳ ሰርግ አለመጠራቷ ጀሲካን ቢያናዳትም ጓደኛዋን ለመግደል ግን ዋነኛ ምክንያት ተደርጎ ሊወሰድ አይችልም። በሲድኒ ህይወት እንደፈለገችው አልሆነላት ያለው ጀሲካ ከስራ መባረሯ ደግሞ ወደ ትውልድ ሀገሯ ኢንዶኔዥያ እንድትመለስ አደረጋት። የሟች መንትያ እንደምትናገረው ከሆነ እህቷ የምትወደውን ፍቅረኛዋን አግብታ የተስተካከለ ሕይወት መምራቷ ጓደኛዋ ጀሲካ ይበልጥ እንድትቀናባት አድርጓታል ትላለች። ጀሲካ ኢንዶኔዥያ እንደረገጠች ሚርናንና ሌላ አንድ ጓደኛቸውን ማግኘት እንደምትፈልግ ነግራ ቀጠሮ አስያዘቻቸው። ከቀጠሮ በፊት አንድ ሰዓት ቀድማ በተቀጣጠሩበት ካፌ የተገኘችው ጀሲካ ለሚርና ምንድን ነው የምትጠቀሚው፣ አዝዤ ልጠብቅሽ ስትል የጽሑፍ መልእክት ላከችላት። ሚርና እግራት ጋብታለች፣ ስመጣ እኔው ራስ ያዛለሁ ስትል መልስ ጻፈችላት። በካፌው ውስጥ የተገጠመው የደህንነት ካሜራ እንደሚያሳየው ጀሲካ ለ11 ሰዓት ቀጠሮ 9 ሰዓት ላይ ደርሳለች። ለሁለቱ ጓደኞቿ ስጦታ ልግዛ በሚል በካፌው ውስጥ ሁለት ደቂቃ እንደተቀመጠች ወጥታ ስትሄድ ትታያለች። ከ13 ደቂቃ በኋላ ደግሞ በሶስት ዘንቢሎች ፈሳሽ ሳሙና በሚል ይዛ ስትገባ በደህንነት ካሜራው የተቀረጸው ምስል ያሳያል። ጄሲካ ስጦታ ገዝቼ ተመለስኩ ካለች በኋላ ቀደም ብላ ተቀምጣበት በነበረው ስፍራ ላይ መቀመጥ አልፈለገችም። ሶስት አራት ጊዜ ቦታ ስትቀያይር ትታያለች። እንደ ፖሊስ እምነት ከሆነ ጀሲካ ተረጋግታ በአንድ ቦታ መቀመጥ ያልፈለገችው በካሜራ እይታ ውስጥ እንደሆነች ስለተረዳች ነው ይላል። በመጨረሻ የተቀመጠችበት ስፍራ አንደኛው ካሜራ በቅጠል ተከልለዋል። ከርቀት ያለው ሌላኛው ካሜራ ደግሞ የስጦታ ዕቃ መያዣ በሚመስሉ ዘንቢላዎች ጠረጴዛዋ ላይ አድርጋ መከለል አስችሏታል። ጓደኞቿ ከመድረሳቸው ከአንድ ሰዓት በፊት ያዘዘችው ሁሉ እንዲመጣ አደረገች። ፖሊስ እንደሚለው ከሆነ እሷ በዚህ ሰዓት ነበር የጓደኛዋ ሜርና ቡና ላይ ሰናይድ የተባለውን መርዝ የጨመረችው። በአንደኛው የደህንነት ካሜራ የተቀረጸው ምስል እንደሚያሳየው ከሆነ ካሜራውን በዘንቢል ከልላ ጠረጴዛዋ ላይ ከፍተኛ እንቅስቃሴ ታደርግ ነበር። በሩ ላይ የተገጠመው ካሜራ እንደሚያሳየው ሚርናና ጓደኛዋ ሃኔ ልክ በቀጠሯቸው ሰዓት ካፌ ውስጥ ሲገቡ ይታያለው። አሁን የማይቀዘቅዘው ቡና ጠረጴዛ ላይ ሀምሳ ሁለት ደቂቃ ተቀምጠዋል። ሚርና የተደገሰላትን አላወቀችምና ገና ከመቀመጧ ለሷ ተብሎ ከቀረበ ቡና ላይ አንድ ጊዜ ተጎነጨች። ወዲያውኑ የሆነ ነገር ሳይሰማት አይቀርም፣ እስኪህን ቡና አሽትቱት ስትል ሰጠቻቸው። ሚርና አልቻለችም። ከፍተኛ ሙቀት እየተሰማት ይመስላል። በእጇ ፊቷን ማራገብ ጀመረች። ወዲያውኑ ራሷን መቆጣጠር ተሳናት። አንገቷ ወደ ኋላዋ ስብር ሲል በደህንነት ካሜራ ውስጥ ትታያለች። ይህም እሷ በምድር ላይ ለመጨረሻ ጊዜ ያደረገችው እንቅስቃሴ ነበር። ሚርና አገላብጦኝ ሳትል በተቀመጠችበት ተዘረች። የካፍቴሪያ ማኔጀር ሚርና በወደቀችበት ስፍራ ሮጣ ስደርስ ጄሲካ ከመቀመጫዋ ተነስታ በጓደኛዬ ቡና ላይ ምንድነ የጨመራችሁበት ስትል አፋጠጠቻት። የካፍቴሪያ ማኔጀር ምንም አላለችም። የሚርናን ቡና ብድግ አድርጋ ወሰደችው። መጀመሪያ አካባቢ በስፍራው የተገኙት ሁሉ ሚርና የሚጥል በሽታ አይኖርባታል የሚል እንጂ ተመርዛለች ብለው አላሰቡም። ባሏ ኤሪፍ ሰማኮ ሚስት ሚስትህ የሚጥል በሽታዋ ተቀስቅሶባታል ተብሎ ነበር በስፍራው የደረሰው። በስፍራው የተገኘው ሰው ሁሉ ሲያለቅስ፣ ጀሲካ ለማስመሰል እንኳ አንድ ዘለላ እንባ ከአይኗ ጠብ አላለም። ሚርና ሆስፒታል ሳትደርስ በመንገድ ላይ ያለች ሕይወቷ አለፈም። የካፍቴሪያው ማኔጀር ሚርና የቀመሰችውን ቡና ለፖሊስ አስረክባ ምርመራ ተደረገባት። የምርመራ ውጤቱን እንደሚያሳየው በቡናው ውስጥ ሳናይድ የተባለው መርዝ ተገኘም። ፖሊስ ከአንድ ሳምንት በኋላ በጀሲካ ላይ ምርመራ ጀመረም። ፖሊስ ጣቢያ ስትገኝ የነበራት ፈገግታ ብዙዎችን አስደንግጧል። የሰውን ትኩረት በፍቅር ማግኘት ያልቻለችው ጀሲካ በጓደኛዋ ግድያ ተጠርጣሪ ሆና የሰውንና የሚዲያውን ትኩረት በማግኘቷ የተገኘ ደስታና ሳቅ እንደነበር የሟች ሚርና እህት ትናገራለች። የቀድሞ አለቃዋ ወደ ኋላ ተመልሳ የጂስካን ባህሪ ታስታውሳለች። አንድ ነገር ፊቷ ላይ ድቅን ይልባታል። እሷ በጥላቻ የተሞላች ነበረች፣ ሰው ከመግደል አትመለስም ስትል አንድን ሰው በመርዝ ለመግደል አስቤያለሁ ብላ ምክርም ጠይቃት እንደነበር አለቃዋ ታክላለች። የጄሲካ ቤተሰብ በሀገሪቱ ከፍተኛ ዝና የተቸራቸውን ጠበቃ ቀጥረው ልጃቸውን ነፃ ለማድረግ ቢጥሩም የፖሊስን መዝገብና የሕክምና ምርመራ ውጤቶችን የተመለከተው ፍርድ ቤት ጀሲካ ጓደኛዋ ሚርናን መርዛ የግድልቻት መሆኑን በማረጋገጥ በ20 ዓመት እስራት እንድትቀጣ ወሰነም። ትዳር በመሰረተ ግና በአስረኛ ወሩ ሚስቱን የተነጠቀው ኤሪፍ ከዚህ ቅዠት የሚያመልጥበት ቀዳዳ ጠፍቶበት ኩርትም ብሎ ተቀምጦ ይታያል። ሰላም